ፍቅረኛህ ሌላ ወንድ ጋር ተኝታለች ብልህስ ዛሬ የሚረብሸው እድል ከጎንህ የተኛችው ሴት ፈገግ እያለችልህ ጣፋጭ ነገሮችን እየላከችልህ ገላዋን፣ ጉልበቷንና መቀራረቧን ከሰዓታት በፊት ለሌላ ወንድ ሰጥታ ሊሆን ይችላል ብዬ ብነግርህስ ምን ትላለህ? ይህ አረፍተ ነገር ብቻውን በደረት ላይ ስቃይ እንደፈጠረ አውቃለሁ። ለዚህም ነው በትኩረት እንድታዳምጠኝ የምፈልገው። ምክንያቱም አብዛኞቹ ወንዶች ጊዜው እስኪያልፍ ድረስ ምልክቶችን አያዩም። ታማኝነትን ያስባሉ፣ በጭፍን ያምናሉ። ስውር ለውጦችን፣ ጥቃቅን የፊት ገጽታዎችን፣ ወደ ውስጥ ሾልኮ የሚገባውን እንግዳ ስሜታዊ እርቀትን ችላ ይላሉ። ነገር ግን ሴቶች ቢያስቡበትም ባያስቡበትም ለመደበቅ በማይቻሉ ባህርያት ራሳቸውን ያጋልጣሉ። የሆነ ነገር ትክክል እንዳልሆነ የሚሰማህ የማይመችህ የሆድ ህመም ስሜት ተሰምቶ የሚያውቅ ከሆነ ግልጽነትህ የሚጀምረው ከዚህ ነው። እስኪ ለመረዳት የሚያስችልህን ፍንጮች ልንገረህ። ስነ ልቦናዊ ፍንጮችና የማይታዩ ምልክቶች። ስነ ልቦናዊ ፍንጮችን በሰውነት ቋንቋ ውስጥ ያሉ ምልክቶችን፣ ድምጿን፣ ትኩረቷን በቅርቡ ከሌላ ሰው ጋር እንደነበረቸው የሚያሳዩትን የባህሪ ዘይቤዎች ላሳይህ ነው። አንድ የነሱን ማየት ከተማርክ ዳግመኛ ልትዘነጋቸው አትችልም። ልትረዳው የሚገባህ የመጀመሪያው እውነት ይህ ነው። መቀራረብ ለሴቶች አካላዊ ብቻ አይደለም፣ በጣም ስነ ልቦናዊ ነው። ተራ ነገርም ይሁን ስሜታዊ ሰውነቷና ንዑስ አእምሯ ይመዘግበዋል። ያ ጉልበት ደግሞ ሙሉ በሙሉ መቆጣጠር በማትችለው መንገድ ይወጣል። ምናልባት በድንገት የበለጠ ትበሳጫለች፣ ወይም እንግዳ በሆነ መልኩ ትርቅሃለች፣ ወይም እንዲያውም በግድ የሚመስል ከልክ ያለፈ ፍቅር ታሳይሃለች። ልክ የጥፋተኝነት ስሜቷን እንደምትሸፍን ማለት ነው። የነርቭ ስርዓቷ በሁለት ሁኔታዎች መካከል ተከፍሏል። ራሷን ላጋራችው ወንድና ሁሉንም ነገር መልካም እንደሆነ ለማሳመን ለምትሞክረው ወንድ ነው። የባህሪ ለውጦችና ራስን ማታለል መሰረታዊ ጥያቄዎችን ስትጠይቃት የአይን ግንኙነትን በማስወገድ ወይም ስልኳን እንደ ህይወት መስመሩ አድርጋ በምትነካካበት መንገድ ታስተውላለህ። ሴቶች ሁልጊዜ አይናዘዙም፣ ነገር ግን ስነ ልቦናዋ ያደርገዋል። ወንዶች ማየት ስለማይፈልጉ እነዚህን ጊዜያት ብዙ ጊዜ ያመልጧቸዋል። ራስን ማታለል ምቹ ነው፣ ነገር ግን ራስን ማታለል ደካማ ያደርግሃል። የእኔ ሚና በእያንዳንዱ ሴት ላይ እንድትጠራጠር ማድረግ አይደለም። እውነታውን እንድትገነዘብ ማድረግ እና ማድረግ ብቻ ነው። ስለዚህ በድንገት ከመከዳት ትቆጠባለህ። ምክንያቱም የተከዳ እያንዳንዱ ወንድ ወደኋላ መለስ ብሎ ሲያይ ምልክቶቹ ልክ እንደ አንጸባራቂ መብራት በፊቱ እንደነበሩ ይገነዘባል። ነገር ግን በመተማመን ወይም ደግሞ እሷን በመውደድ በጣም ታውሮ ሊቀበላቸው አልቻለም። ያንን ስህተት እንደገና አትስራ። በዚህ ቪዲዮ መጨረሻ ላይ ስምንቱን ግልጽ ምልክቶች እውነትን ከክህደት የሚለዩትን የተደበቁ ምልክቶች የምነግርህ ይሆናል። ለዚህ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉና ተከተሉኝ። አንደኛውና የመጀመሪያው ድንገተኛ የአካላዊ ፍቅር ለውጥ ነው። በጣም ከሚያስደነግጡ ምልክቶች አንዱና ብዙ ወንዶች በትክክል መተርጎም የሚሳናቸው በአካላዊ ፍቅሯ ደረጃ ላይ የሚታይ ድንገተኛና ያልተገለጸ ለውጥ ነው። በቅርቡ ከሌላ ሰው ጋር መቀራረብ የፈጠረች ሴት ከአንተ ጋር ጊዜያዊ የመለያየት ስሜት ያጋጥማታል። ስትይዛት ሰውነቷ ብዙ ምላሽ የማይሰጥ ሊመስል ይችላል፣ አሳሳሞቿ ጥልቀት የሌላቸው ሊሆኑ ይችላሉ እና ማቀፏ ከልባዊ ፍላጎት ይልቅ እንደ ጨዋነት ምልክት ሊሰማህ ይችላል። ይህን የምትረዳው በጥርጣሬ ሳይሆን የሰው ልጅ የነርቭ ስርዓት ጉልበቱን የት እንዳፈሰሰ ሙሉ በሙሉ መደበቅ ስለማይችል ነው። አስበው፣ መቀራረብ ከፍ ያለ ስሜት ይፈጥራል። የኦክሲቶሲን እና ዶፓሚን ሆርሞኖች ይለቀቃሉ። ይህ ተሞክሮ ከሌላ ወንድ ጋር ካገኘች ካንተ ጋር ስትሆን ያለው ንጽጽር ግልጽ ይሆናል። ምንም እንኳን ወጥነት ያለው ለመምሰል ብትሞክርም ስሜት ቀዝቃዛ ይሆናል። ሙዴ አይደለም፣ አትንካኝ፣ ዛሬ ተወኝ፣ ራሴን አሞኛል፣ ፔሬዴ ሊመጣ ነው የሚሉ ሰበቦችን ተደረድርልሃለች። ከመጠን በላይ ማካካስና የሆድ ህመም ስሜት። በተመሳሳይ ጊዜ አንዳንድ ሴቶች ወደ ተቃራኒ አቅጣጫ ይሄዳሉ። ባልተለመደ ሁኔታ አፍቃሪ ይሆናሉ። በድንገት በመሳም በምስጋና ያጥለቀልቁሃል፣ ወይም ደግሞ እንዲያውም እምብዛም በማያደርጉት መንገድ መቀራረብን ይጀምራሉ። ይህ የሚያስደስት ሊመስልህ ይችላል። ነገር ግን ራስህን መጠየቅ አለብህ። ይህ ተፈጥሯዊ ነው ወይስ በጥፋተኝነት ስሜት የሚመራ ከልክ ያለፈ ማካካሻ ነው ብለህ ማለትና መጠየቅ ይኖርብሃል። ሥነ ልቦና እንደሚያሳየው የጥፋተኝነት ስሜት ሰዎች እውነትን ለመደበቅ በተጋነኑ መንገዶች እንዲንቀሳቀሱ ያደርጋቸዋል። ልክ ግድግዳ ላይ ያለን ስንጥቅ እንደመቀባት ነው። ጉዳቱ አሁንም አለ፣ ነገር ግን የላይኛው ገጽታ አዲስ ይመስላል። ፍቅሯ ከወትሮ ባህሪዋ ጋር የማይጣጣም እንደሆነ ካልተሰማህ እያሰብክ አይደለም። ያ ውስጣዊ ስሜትህ የሆነ ነገር እንደተዛባ እያሳወቀህ ነው። ይሄውልህ፣ ከባዱ እውነት ውስጣዊ ስሜቶች አይሳሳቱም። አብዛኞቹ ወንዶች ያ እውነት ምን ማለት ሊሆን እንደሚችል ስለሚፈሩ የሚሰማቸውን ስሜት ችላ ይላሉ። ደክሟት ነው ወይም ተጨንቃለች ብለው ራሳቸውን ያሳምናሉ። ነገር ግን በውስጣቸው የሆነ የተቀደሰ ነገር እንደተለወጠ ይሰማቸዋል። ሁለተኛው የስልክ አጠቃቀም ለውጦች ነው። ልነግርህ የምፈልገው ሰውነትህ ጥቃቅን የፊት ገጽታዎችን የድምፅ ቃናንና ጉልበትን ከአእምሮ በበለጠ ፍጥነት እንደሚያነብ ነው። ጉልበቷ እንደጠፋ ከተሰማህ አብዛኛው ጊዜ ትክክል ነህ። በደረት ውስጥ ያለው ውጥረት፣ አይኖቿን ስትመለከት የሚሰማህ አለመረጋጋት ደክመት ሳይሆን ንቃት ነው። ንቃት ደግሞ በግንኙነት ውስጥ የኃይል መሰረት ነው። ስለዚህ ፍቅሯ ባልተለመደ ሁኔታ ቀዝቀዝ ያለ ወይም ደግሞ ከልክ በላይ ሞቅ ያለ አይነት ሆኖ ከተሰማህ ችላ አትበለው፣ ትኩረት ስጥ። በራሱ ማረጋገጫ ላይ ሆንህ ይችላል። ነገር ግን በመሸፈኛዋ ላይ ካሉት የመጀመሪያዎቹ ስንጥቆች አንዱ ነው። አንዴ ያንን ስንጥቅ ካየህ ሌሎቹም በግልጽ ሲፈጠሩ ታያለህ። ከብዙ ወንዶች በላይ ጠለቅ ብሎ የሚቆርጥ ሌላ ምልክት ከስልኳ ጋር ያላትን ግንኙነት በድንገት የሚለወጥበት መንገድ ነው። እዚህ ላይ ትኩረት ስጥ፣ ምክንያቱም ስልክ የዘመናችን ሚስጢሮች በር ነው። ሴቶችም ይህን ያውቃሉ። በቅርቡ ከሌላ ወንድ ጋር ከነበረች፣ ከዚያ መሳሪያ ጋር ያላት ቁርኝት ልትረዳው በምትችለው መንገድ ይለወጣል። ምናልባት ስልኳን በድንገት ፊት ለፊት ታስቀምጠዋለች፣ ወደ እያንዳንዱ ክፍል ይዛው ትገባለች። እንዲያውም ከዚህ በፊት የማታደርገውን ወደ መታጠቢያ ቤት እንኳን ይዛው ትገባለች። ምናልባት ስክሪኑን ከአንተ ታዞረዋለች፣ ወይም መልእክት ስትመልስ የድምጿ ቃና ይለወጣል። እነዚህ ስውር ባህሪያት በአጋጣሚ አይደሉም፣ የመከላከያ ዘዴዎች ናቸው። ንዑስ አእምሮዋ አንተ እንድታይ የማትፈልገውን ነገር እየጠበቀ ነው። በሌላ በኩል ወደ ተቃራኒው ጫፍ ልትሄድ ትችላለች። ስልኳን በግልጽ ቦታ ሳይቆለፍ ትተወዋለች፣ ልክ ንጽህናዋን እንደምታረጋግጥ ማለት ነው። ነገር ግን ይሄውልህ ዘዴው ስነ ልቦና ይህንን የተገላቢጦች ምልክት ይለዋል። አንድ ሰው በጣም ግልጽ ለመምሰል ሲሞክር የሆነ ነገር እየደበቀ መሆኑን ያሳያል። ግልጽነቱን እንድታስተውል ትፈልጋለች። ስለዚህ እሷን መጠየቅህን ሙሉ በሙሉ ታቆማለህ። ልክ እንደ አስማተኛ ዘዴ ነው። እሷ እንድትመለከት በምትፈልገው ቦታ ላይ ስትመለከት፣ እውነተኛ ድርጊት ሌላ ቦታ እየተከናወነ ነው። ያንን ውስጣዊ ስሜት ችላ ካልከው ሙሉን ትርኢት ታጣለህ። ሶስተኛው ግንኙነትና ጊዜ ነው። ሌላው ስውር ፍንጭ ጊዜ ነው። የማሳወቂያዎቿን የበለጠ የምትጠብቅ ከሆነ፣ መልእክቶች በድንገት ባልተለመዱ ሰዓት የሚመጡ ከሆነ ወይም አስፈላጊ አይደለም የምትለውን ጥሪ ለመቀበል ወደ ውጭ የምትወጣ ከሆነ ችላ አትበል። ስልክ ሲደወልላት የማታነሳ ከሆነ፣ ረጅም ሰዓት ስልክ ላይ የምታሳልፍ ከሆነ ልብ ብለህ ማየት ይኖርብሃል። ሴቶች እነዚህን ለውጦች በማብራራት የተካኑ ናቸው። ብቻ የመሆኑን የፈለግኩት ወይም ጓደኛዬ ነው ይልሃል ነገር ግን ዋናው ነገር የምትሰጠው ምክንያት ሳይሆን በባህሪ ዘይቤው ላይ ያለው ለውጥ ነው። የሰው ልጅ በወጥነት ላይ ይመሰረታል። የወጥነት ያለ ማብራሪያ ሲሰበር እምብዛም በአጋጣሚ አይደለም። ወንዶች ደህንነታቸው ያልተጠበቀ መስለው ለመታየት ስለሚፈሩ እነዚህን ዝርዝር ብዙ ጊዜ ዝቅ ያደርጋሉ። ነገር ግን በግልጽ ልናገር፣ ቀይ ካርዶችን ትላ ማለት ደህንነቱ የተጠበቀ አያደርግህም፣ አይነ ስውር ያደርግሃል። በራስ መተማመን ሁሉንም ነገር መልካም እንደሆነ ማስመሰል አይደለም። በራስ መተማመን እውነታውን ለመጋፈጥ ግንዛቤህን ማመን ነው። በስልኳ ዙሪያ ያለው ባህሪዋ በድንገት እንደ ትርኢት ከተሰማህ ይህን በማስተዋልህ እብድ አይደለህም። ስለ ጥርጣሬ አይደለም፣ ስለ ባህሪ ዘይቤ መለየት ነው። ሴቶቹ የሚከላከሉትና በድንገት የሚያጋልጡትን ነገር በመጠቀም የውስጣቸው ዓላማቸውን ያሳያሉ። እና የስልኳ ባህሪ ከዚህ በፊት ከምታውቃት ሴት ጋር የማይጣጣም ከሆነ ይህ እንዲሁ ችግር እንዳልሆነ ልትረዳ ይገባሃል። አራተኛው የንዑስ አእምሯ የቃል ፍንጮች በጣም ከሚያጋልጡ ምልክቶች አንዱ በስልኳ በስሞቿ ወይም በሰውነት ቋንቋ ውስጥ አይገኝም። አንተ ብዙም ትኩረት እንደማትሰጣት ስታስብ ካንተ ጋር በምትነጋገርበት መንገድ ላይ ነው። በቅርብ ራሳቸውን ለሌላ ወንድ የሰጡ ሴቶች በድምፅ ቃና፣ በንግግራቸውና በቃላታቸው ጥልቀት ላይ ብዙ ጊዜ ለውጥ ያደርጋሉ። ባልተለመደ ሁኔታ ካንተ ጋር አጭር ተናጋሪ ልትሆን እንደምትችል ታስተውላለህ። መልሶቿ ወደ ዝቅተኛ ደረጃ ይቀንሳሉ፣ ልክ ስሜታዊ ጉልበቷ ሌላ ቦታ እንደተሟጠጠ ማለት ነው። ወይም ተቃራኒው፣ ከመጠን በላይ ተናጋሪ ልትሆን ትችላለች፣ ጸጥታን በጩኸት ለመሙላት ትሞክራለች። ምክንያቱም ጸጥታ የጥፋተኝነት ስሜት የሚደነቁርበት ቦታ ነው። ሁለቱም ጽንፎች ተፈጥሯዊ አይደሉም። እውነተኛ ፍንጭ ከወትሮ ማንነቷ ጋር ሲነጻጸር ምን ያህል የተለየ እንደሚሰማት ላይ ነው። ስለ ቀኗ ስትናገር በድምጿ ውስጥ ያሉትን ስውር ማመንታት አዳምጥ ቆምታዎችን ቀጥተኛ ጥያቄዎችን ስትጠይቃት የሚታየውን ትንሽ መንቀጥቀጥ ልብ በል። ስነ ልቦና እነዚህን ጥቃቅን ማመንታት ይላቸዋል። አእምሯ እውነትን እያጣራ መሆኑን የሚያሳዩ ትንንሽ መዘጌቶች ናቸው። ምንም የምትደብቀው ነገር የሌላት ሴት በቅልጥፍና ትናገራለች። አእምሯ እውነታውን ማስተካከል አያስፈልገውም። ነገር ግን ምስጢሮችን የተሸከመች ሴት ባታውቀውም እንኳን ያለማቋረጥ ታስተካክላለች። ራሷን በምትደግምበት መንገድ ቀላል ነገሮችን ከልክ በላይ በምታብራራበት መንገድ ወይም በራሱ ግልጽ መሆን ያለበትን ነገር አንተን ለማሳመን በጣም በምትሞክርበት መንገድ ትሰማዋለህ። ያ ግልጽነት አይደለም፣ ያ የንዑስ አእምሮ መፍሰስ ነው። አምስተኛው ስምህን የምትጠቀምበት መንገድ እና የአይን ግንኙነት። ሌላው ወሳኝ ነጥብ ስምህን የምትጠቀምበት መንገድ ነው። አንዲት ሴት ካንተ ጋር በጥልቅ ስትተሳሰር ስምህን በተፈጥሯዊ በፍቅር ትጠቀማለች። ስትርቅህ ስምህን መጠቀም ልትቀንስ ትችላለች። በአጠቃላይ ቃላት ትተከዋለች፣ ወይም ስሜታዊ በሆነ መንገድ አንተን ለማረጋጋት በድንገት የቁልምጫ ስሞችን ከልክ በላይ ልትጠቀም ትችላለች። ይህ በአጋጣሚ አይደለም። ቋንቋ የመቀራረብ መስታወት ነው። አንተን የምትጠራበት መንገድ ለውጥ ስለ አንተ የሚሰማት ስሜት ለውጥ ነው። ወንዶች ትንንሽ ነገሮች ናቸው ብለው ስለሚያስቡ እነዚህን ለውጦች ብዙ ጊዜ ችላ ይላሉ። ነገር ግን ግንኙነቶች በትናንሽ ነገሮች ላይ የተገነቡ ናቸው። ትልልቅ ክህደቶች በብቸኝነት አይከሰቱም። በድምፅ ቃና፣ በቃላት፣ በጸጥታ ውስጥ ባሉ በደርዘን የሚቆጠሩ ትንንሽ ስንጥቆች ይቀድማሉ። አስተዋይ ሰው በድንጋይ ላይ የተጻፈ ማስረጃ አይጠብቅም። በድምጾ ውስጥ የሚፈጥሩትን ስንጥቆች በቆምታዎች ጀርባ ያለውን ክብደት፣ በንግግሯ ውስጥ ያለውን አለመጣጣም መስማትን ይማራል። ምክንያቱም አንድ የምትናገረውን ብቻ ሳይሆን እንዴት እንደምትናገረው ማዳመጥ ከተማርክ ነፍሷ ከእንግዲህ ሙሉ በሙሉ ከአንተ ጋር እንዳልሆነች ትገነዘባለህ አይኖቿን ተመልከት አይኖቿ እውነት የሚወጣባቸው ቦታዎች ናቸው ከንፈሮችህ ምንም ያህል በጥንቃቄ ቢንቀሳቀሱም እንኳን አይንህ አይዋሽም አንድ ሴት በቅርቡ ከሌላ ወንድ ጋር ከነበረች ወደ አንተ የምታየው እይታ አብዛኞቹ ወንዶች በሚዘነጉት መንገድ ይለወጣል ምናልባት አይኖቿን ለረጅም ጊዜ መያዝን ታስወግዳለች ልክ ልታሳይህ የማትፈልገው ነገር እንዳታይ እንደምትፈራ ማለት ነው ምናልባት ትመለከታለች፣ ነገር ግን ብዙ ጊዜ አይኖቿን ትከድናለች። የነርቭ ስርዓቷ ልትደብቀው የምትሞክረውን የጥፋተኝነት ስሜት ያሳያል። ወይም በሚገርም ሁኔታ አይን ግንኙነቱን ከወትሮ በላይ ለረጅም ጊዜ ልትስ ትችላለች፣ በጣም ረጅም ጊዜ፣ ምክንያቱም ከልክ በላይ እያካካሰች ነው። አንተን በማሰር ንጽህናዋን ለማረጋገጥ ትሞክራለች። በሁለቱም መንገድ ስህተት ይሰማዋል፣ ምክንያቱም በአይኖቹ ውስጥ ያለውን ትክክለኛነት ሊደብቅ አይችልም። ስድስተኛው ብልጭታውና ጥቃቅን የፊት ገጽታዎች። ሌላኛው ኃይለኛ ፍንጭ ብልጭታው ወይም እጦቱ ነው። ከዚህ በፊት መቀራረብ ከነበራችሁ በፍላጎት በልስላሴ ወይም በአድናቆት ስትመለከትህ ምን እንደሚሰማ ታውቃለህ። አሁን እይታዋ ደብዛዛ፣ የተከፋፈለ፣ ወይም ከአንተ ውስጥ ከመመልከት ይልቅ በአንተ በኩል እንደምትመለከት ሲሰማህ ተመልከት። ያ ለውጥ በአጋጣሚ አይደለም። በስነ ልቦና አንድ ሰው ያንን የቅርርብ እይታ ለሌላ ሰው ከሰጠ አሻራ ይተዋል። የአሻራ ደግሞ ምን ያህል ብርሃን፣ ሙቀት ወይም ትኩረት ሊሰጡህ እንደሚችሉ ያሳያል። በተጨማሪም ጥቃቅን የፊት ገጽታዎችን ልታስተውል ትችላለህ። ወዲያውኑ የሚጠፉ ትንሽ የስሜት ብልጭታዎች፣ ፈጣን ፈገግታ፣ ፈጣን እይታ ወይም ቀላል ጥያቄ ስትጠይቅህ የሚታይ የመረበሽ ስሜት ልታይ ትችላለህ እውነትን ከቃላት በበለጠ ፍጥነት ያሳያሉ። አብዛኞቹ ወንዶች ችላ ይሏቸዋል፣ ነገር ግን ራሳቸውን እንዲያስተውሉ የሚያሰለጥኑ ሰዎች ዳግመኛ አይታለሉም። ሌላ ቦታ መቀራረብን የሚደብቁ ሴቶች ተፈጥሯዊ ሊሰማቸው በሚገቡ ጊዜያት የአይን ግንኙነትን ብዙ ጊዜ ያስወግዳሉ። ለምሳሌ ስታመሰግናት በአመስጋኝነት አይኖቿን ትገናኛለች፣ ወይም ልክ ሙሉ በሙሉ መቀበል እንደማትችል ዞር ትላለች። መቀራረብን ለመፍጠር ስትሞክር አይኖቿ ካንተ ጋር እንዲቆዩ ትፈቅዳለች ወይስ ግንኙነቱን በፍጥነት ታቋርጣለች? ቃላቶቿ አንድ ነገር ካሉ፣ ነገር ግን እይታዋ ሌላ ነገር ከነገረህ እይታዋን እመን። ሰባተኛው የዕለት ተዕለት ተግባራት መቋጠር። ይህን ተረዳ። እሷን መክሰስ ወይም መጠራጠር አያስፈልግህም። ዋናው ነገር መመርመር ሳይሆን መንቃት ነው። አንዴ አይኖቿ ከዚህ በፊት ከነበሩ ባህሪዎቿ ጋር በማይጣጣሙ መንገዶች ሲንቀሳቀሱ ካስተዋልክ የተከፋፈለ መቀራረብን ከሚያሳዩት በጣም ቀዳሚ ጠቋሚዎች አንዱን አግኝተዋል። ምክንያቱም ሰውነት ሊዋሽ ይችላል፣ አፍ ሊዋሽ ይችላል፣ ነገር ግን አይኖች ሁልጊዜ በነፍስ ላይ ይናገራሉ። አሁን ለዕለት ተዕለት ተግባሯ ትኩረት ስጥ፣ ምክንያቱም አንዲት ሴት ራሷን ለሌላ ወንድ ከሰጠች የባህሪ ዘይቤዎቿ ሁልጊዜ ማለት ይቻላል ያጋልጧታል። የሰው ልጅ የልማድ ፍጥረታት ናቸው፣ ሴቶች ደግሞ በተለይ በስሜታዊ ወጥነት ላይ ይመሰረታሉ። እነዚህ የዕለት ተዕለት ተግባራት ያለ ግልጽ ምክንያት በድንገት ሲለወጡ እምብዛም በአጋጣሚ አይደለም። ምናልባት ከስራ በኋላ በየምሽቱ ትደውልልህ ነበር አሁን ግን እነዚያ ጥሪዎች ዘግተው ይመጣሉ ወይም አይመጡም። ምናልባት ጠዋት በድንገት ቀድሞ ይጀምራል፣ ምሽቶች ዘግተው ያበቃሉ፣ ወይም ቅዳሜና ሁዷ በሚስጥራዊ ሁኔታ የተጠመደ ይሆናል። ዋናው ነገር የምትሰጠው ምክንያት አይደለም። ዋናው ነገር ከአንተ ጋር ያላት ግንኙነት መቋረጡ ነው። ይሄውልህ፣ ስነ ልቦናዊ መርህ፣ አንድ ሰው በአዲስ የማነቃቂያ ምንጭ ላይ ጉልበት ሲያውል የቆዩ የባህሪ ዘይቤዎቻቸው በተፈጥሯቸው ይዳከማሉ። አሁንም ካንተ ጋር በአካል አካል ልትኖር ትችላለች። ነገር ግን ጊዜዋ እና ስሜታዊ ኢንቨስትመንቷ ሌላ ቦታ መፍሰስ ይጀምራሉ። ባትቀበለውም እንኳን ንዑስ አእምሯ በተለወጡ ልማዶች እውነትን ያጋልጣል እና ለዚህ የነቁ ወንዶች ከእንግዲህ በራስ ማታለል ውስጥ አይኖሩም። ስምንተኛውና የመጨረሻው ስሜታዊ እርቀትና መለያየት፣ ሌላ ዝርዝር፣ ራሷን እንዴት እንደምታዘጋጅ ትኩረት ስጥ። በድንገት የበለጠ በማሰብ ትለብሳለች ከዚህ በፊት በማታደርጋቸው መንገዶች ሜካፕ ትቀባለች ወይም ብቻዋን ስትወጣ ስለ መልኳ ከልክ በላይ ጠባቂ ትሆናለች። የአብ አጋጣሚ አይደለም። አንዲት ሴት በቅርቡ በሌላ ሰው ከተፈለገች ከራሷ አካል ጋር ያላት ግንኙነት ይለወጣል። ራሷን እንዴት እንደምታቀርብ የበለጠ ንቁ ትሆናለች። የግድ ላንተ ሳይሆን የሌላ ወንድን ትኩረት በድጋሚ እያሰበች ወይም ተጨማሪውን እየጠበቀች ስለሆነ በመስተውት ፊት በምታሳልፋቸው ተጨማሪ ጊዜያት በሽቶዎቿ ልብሶቿንና ንብረቶቿን ከወትሮ በበለጠ በጥንቃቄ በምትይዝበት መንገድ ታስተውላለህ። ወንዶች እየተለወጠች ነው ብለው በማሰብ እነዚህን ለውጦች ብዙ ጊዜ ችላ ይላሉ። ነገር ግን ለውጥ ሁልጊዜ ምክንያት አለው። ራስህን ጠይቅ። ይህ ለውጥ በተፈጥሮ ወይስ በድንገት ታየ? በአዲስ ስራ፣ በአዲስ የአኗኗረ ዘይቤ፣ ከአዲስ ጭንቀት ጋር ተያይዞ ወይም ከምንም የመጣ ይመስላል? ድንገተኛ ያልተገለጹ መቋረጦች እውነት የሚደበቅባቸው ቦታዎች ናቸው። አንድ ወሳኝ ነገር ከተረዳህ ክህደት በነጋሪት አይታወጅም፤ በዝርዝሮች ውስጥ በጸጥታ ሾልኮ ይገባል። እዚህ ያመለጠ ጥሪ፣ እዚያ የዘገየ ምሽት፣ ለጉዳይ ለመዘጋጀት ተጨማሪ ሰዓት፣ እነዚህ ነገሮች ብቻቸው ማረጋገጫ አይደሉም፤ ነገር ግን የባህሪ ዘይቤ ሲፈጥሩ ታሪኩ ራሱን ያጋልጣል። እና ይህን ለማየት በቂ ድፍረት ካለህ በእለት ተዕለት ተግባሯ ውስጥ ያሉት እነዚህ ትናንሽ ስንጥቆች በህይወቷ ውስጥ የሌላ ሰው መኖር ማሚቶ መሆናቸውን ትገነዘባለህ። በጣም ኃይለኛና ህመም ከሚያስከትሉ ምልክቶች አንዱ ስሜታዊ እርቀት ነው። አንዲት ሴት በቅርቡ ራሷን ለሌላ ወንድ ከሰጠች ከአንተ ጋር ያላት ስሜታዊ ግንኙነት ወጥነት የሌለው የተበጣጠሰና በሚገርም ሁኔታ ባዶ ይሆናል። የግል ነገር ስታካፍላትና ከበፊቱ ባነሰ ጉጉት ምላሽ ስትሰጥ በቀልዶቹ ላይ እንደ በፊቱ በቀላሉ ሳትስቅ ወይም ሙቀቷ በነፃነት ከመሰጠት ይልቅ እንደተመጠነ ሲሰማህ በትናንሽ ጊዜያት ታስተውላለህ። መጀመሪያ ላይ ሁል ጊዜ ግልጽ አይደለም፣ ስውር ነው። ለረጅም ጊዜ በኖርክበት ክፍል ውስጥ መብራቱ ሲደበዝዝ ጨለማ እንደሆነ እንደማታስተውለው ማለት ነው። በስነ ልቦና ይህ የሚሆነው መቀራረብ አካላዊ ብቻ ስላልሆነ ነው። የስሜታዊ ጉልበት ልውውጥ ነው። ያ ልውውጥ ከሌላ ሰው ጋር ሲከሰት ከአንተ ጋር ያለው ትስስር ይዳከማል። ላታስበው ትችላለህ። ልትታገለውም ትችላለህ። ነገር ግን ንዑስ አእምሯ በሁለት መንገዶች መካከል እራሱን በንጽህና መክፈል አይችልም። የሆነ ነገር ሁልጊዜ ይለወጣል። አንተን በምታዳምጥበት መንገድ ወይም በትክክል በማታዳምጥበት መንገድ ይሰማሃል። አይኖቿ የበለጠ ይርቃሉ፣ መልሶቿ የተለመዱ ይመስላሉ፣ እና በንግግሮች ውስጥ ያላት ስሜታዊ ኢንቨስትመንት ይቀንሳል። የመጨረሻ ሀሳቦችና የድርጊት ጥሪዎች ሌላው ኃይለኛ ፍንጭ ክርክሮች ናቸው። የጥፋተኝነት ስሜት የተሸከሙ ሴቶች አላስፈላጊ ጠብን ብዙ ጊዜ ይመርጣሉ። ለምን ካልከኝ፣ ምክንያቱም እርቀትን ስለሚፈጥር እና የውስጥ ክህደትን ስለሚያጸድቅ ነው። ራሷ አጥፍታ ራሷ ትጮህባለች። አንተ ቀድመህ የምታውቅባትና የምትጠላት ስለሚመስላት ለመከላከል ነው። አንተ እንደምትበሳጭ ወይም ሁል ጊዜ የሆነ ነገር እንደምትጀምር ራሷን ካሳመነች፣ በውስጧ ትስስሩን እያፈረሰች ያለችው እሷ ነች ብሎ የሚያንሾካሽከውን ድምጽ ለጊዜው ጸጥ ያደርገዋል። ለዚህም ነው ያለ ምንም እውነተኛ ምክንያት ድንገት ብስጭት፣ አጭር ንዴት ወይም ስሜታዊ ቅዝቃዜ ልታስተውል የምትችለው። ስለ ሳህኖቹ ወይም ስላልመለስካቸው መልእክቶች አይደለም፤ በውስጧ ስለተሸከመችው ክብደትና እሱን ላለመጋፈጥ አንተን ለመግፋት ስላላት ፍላጎት ነው። ይሄውልህ አብዛኞቹ ወንዶች የማይረዱት ነገር ስሜታዊ ርቀት ሁልጊዜ ስለ ንዴት ወይም ርቀት አይደለም። አንዳንድ ጊዜ ሐሰተኛ ስምምነት ይታያል። በጣም በቀላሉ ልትስማማህ ትችላለች፣ ግጭትን ሙሉ በሙሉ ታስወግዳለች፣ ወይም ከዚህ በፊት ትጨነቅባቸው በነበሩ ነገሮች ላይ ከልክ በላይ የተረጋጋች ትመስላለች። ያ ሰላም አይደለም፣ ያ መለያየት ነው። ያ ልቧ በጸጥታ እየወጣ መሆኑ ነው። አሳዛኙ ነገር አብዛኞቹ ወንዶች ይህን ለውጥ ይሰማቸዋል፣ ነገር ግን ያብራሩታል። ጭንቀትን፣ ስራን ወይም የስሜት መለዋወጥን ተጠያቂ ያደርጋሉ ነገር ግን በውስጣቸው ግንኙነቱ አንድ እንዳልሆነ ያውቃሉ ይህን ችላ አትበለው በፍጹም የሴት ስሜታዊ ርቀት እንዲሁ የስሜት መለዋወጥ አይደለም ምልክት ነው ካውሎ ንፋሱ በፊት ያለው ጸጥታ ነው እና ካልተጋፈጥከው አንድ ቀን በስሜታዊነት ነጥ ጥላ እንደ ሄደች ትገነዘባለህ አካላዊ ከመሆኑ ከረጅም ጊዜ በፊት አሁን ልብ በለው የመጨረሻ ምልክት አብዛኞቹ ወንዶች የሚዘነጉት ነው ምክንያቱም በምታደርገው ነገር ሳይሆን ከእንግዲህ ካንተ ጋር በማትፈልገው ነገር ላይ ነው። በቅርቡ ከሌላ ወንድ ጋር የነበረች ሴት ከዚህ በፊት ካንተ ጋር ትፈልገው የነበረውን ማረጋገጫ ትኩረትና መቀራረብ መተው ትጀምራለች። ምናልባት ከእንግዲህ ምስጋናህን አትፈልግም። አዲሱን ልብሷን ስታስተውል አትደሰትም። ስትነካት ወደ አንተ አትጠጋም። በድንገት ግድ ይላትም ማለት አይደለም። ስሜታዊ ማጠራቀሚያዋ ሌላ ቦታው ተሞልቷል እና አንተ ከእንግዲህ ዋናው ምንጭ አይደለህም ማለት ነው። ያለውጥ ለመመልከት ጨካኝ ነው፣ ነገር ግን አንዴ ከተሰማህ የማይካድ ነው። ቀኗን እንደ በፊቱ እንደማታካፍል ልታስተውል ትችላለህ። ትናንሽ ታሪኮችን የዘፈቀደ ዝርዝሮችን ዛሬ ምን እንደተፈጠረ አታምንም የሚሉትን ጊዜያት ይጠፋሉ። ለምን ካልከኝ ምክንያቱም እነዚህ ንግግሮች ከሌላ ሰው ጋር እየተካፈሉ ስለሆነ፣ መቀራረብ በጋራ ዓላማ ላይ የተገነባ ነው። ዓለሟን ለሌላ ወንድ ስትከፍት፣ ለአንተ የምትሰጠው ነገር ይቀንሳል። ሁልጊዜ ተንኮለኛ አይደለም። ብዙ ጊዜ ንዑስ አእምሮዋ ነው። ነገር ግን አሁንም አንተን በብርድ ውስጥ ይተውሃል። ሌላ ወንድ ደግሞ በአንድ ወቅት ያንተ በነበረ ቦታ ላይ ይሞቃል። የሰውነት ቋንቋ እንኳን ታሪኩን ይናገራል። ትጀምራቸው የነበሩ ትንንሽ ንክኪዎች፣ ተጫዋች ግፊቶች፣ እጅህን ለመያዝ የነበሯት ውስጣዊ መንገዶች ይጠፋሉ። አሁንም እንቅስቃሴዎቿን ልታደርግ ትችላለች፣ ነገር ግን የሆነ ወሳኝ ነገር ጠፍቷል። ፍላጎት ሊደበቅ አይችልም፣ ግንኙነት ሊላመድ አይችልም። እና አንድ የእውነተኛውን ነገር ከእሷ ጋር ከሞከርክ ሲጠፋ ይሰማሃል። ይኸውልህ እውነቱ ማንም ሰው እነዚህን ምልክቶች መጋፈጥ አይፈልግም። ነገር ግን ጠንካራ ወንዶች እውነታውን የሚያስወግዱ አይደሉም፣ እውነታውን ለማየት ድፍረት ያላቸው ናቸው፣ ምንም እንኳን ቢጎዱም። ምክንያቱም ንቃት ምርጫ ይሰጥሃል። ከእንግዲህ በድንገት ልትከዳህ አትችልም። ከእንግዲህ በራስ ማታለል ውስጥ መኖር የለብህም። በእውነት ውስጥ መቆምና ለራስህ የሚገባህን መወሰን ትችላለህ። ስለዚህ አንድ የግል ነገር ልጠይቅህ፣ እነዚህን ምልክቶች ችላ ብለህ በኋላ ላይ ቀልብህ ትክክል እንደነበረ የተረዳህበት ጊዜ አለ? ተሞክሮችን ኮሜንት ላይ ጻፍልኝ። ምክንያቱም ታሪክህ ይህን እውነት በጣም የሚፈልግ ሌላ ወንድ ሊያነቃ ስለሚችል እና ይህ ቪዲዮ ግልጽነት ከሰጠህ ለራስ ብቻ አታስቀምጠው። ላይክ አድርግ፣ ሰብስክራይብ ማድርግና ለሌላ ሰውም እንዲሰሙት ወይም ደግሞ ለሌላ ጓደኞች እንዲደርስ ሼር ማድረግህንም እንዳትረሳ። ምክንያቱም አንድ የንቃት ቁራጭ አንድ ሰው ከአመታት ህመም ሊያድነው ይችላል። ስለዚህ ሼር አድርግ። መልካም ጊዜ።